ሳይደብል ኦርጋናይዜሽን አመራር የሆኑ አቶ ፍሬው መንገሻ የመክፈቻ ንግግር ያደርጉልንና ፕሮግራማችንን በይፋ እንጀምራለን ማለት ነው። መረቡን ማሳደሉ ነ ኮሜዲያን ዜናው ላይ አቶ ፍሬው ወደ መድረክ በክብር ጋብዙ።

ይይሰማል፣ ይሰማኛል። ሰላም ጤና ይስጠልኝ። ሁላችሁም እዚህ ጋር የምትገኙ በላይቭም በአካልም አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ። እዚህ ጋር ያላችሁ ላይፍ ላይ በምትገኙ አዳራሽ ውስጥ በምትገኙ በሙሉ እንኳን ደህና መጣችሁ። እንኳን ለዛሬ ቀን አደረሰን። ይህንን ቀን እኛ እጅግ በጣም ጥሩ ስንጠብቀው የነበረ ቀን ነው። የሞረጣችሁ ሰዎችን በሙሉ እንኳን ደስ አላችሁ። መልካም እድል ለሁላችሁ እላለሁ። ማድራጎት ድርጅትን እጅግ አድርጌ በጣም ማመስገን እፈልጋለሁ። ሰክሰስ ነው። ማድራጎት ድርጅት አላማው እኛን ስደተኞችን የቤት ባለቤት ማድረግና አካል ጉዳተኞችን ማገዝ ነው። ለዚህ መልካም ስራው በጣም ብዙ እርዳታዎችን እኔ ቤትም የሚረዱ ሰዎችን ግለሰቦችንም ዊልቸር በመስጠት መታከሚያ ገንዘብ በመደገፍ ለተቋማቶች ድጋፍ ሲያስፈልግ በመደገፍ እያገዘን ያለ በጣም መልካም ሰው ነው። ተቋም ነው። እጅግ በጣም አድርጌ አመሰግናለሁ። እድለኛ ነኝ በጣም ከሳክሰስ ጎን በመሆኔ አመሰግናለሁ። ቴንኪው። እናመሰግናለን። ለመቀጠል የሚያስፈልግ ሳለ ብዙ ይሆናል። እሺ፣ አለ አመሰግናለሁ

ስደት ላይ ያሉት አሜሪካ ነገር ዩሮፕ አረብ ሀገር ላይ አፍሪካ ላይ ኤዥያ ላይ በተለያዩ ዓለም ላይ ካናዳ ላይ ተሳተው ስደት ላይ ያሉ ወገኖቻችን ቲኬት በመግዛት የቤት ባለቤት እንዲሆኑ እጣ ፕሮግራም ላይ ተጠቃለው እጣው እንደዚህ በይፋ ወጥተው የቤት ባለቤት እንዲሆኑ አንድ ቲኬት በኢትዮጵያ ሁለት ሺ ብር ነው የሚገዙት። ይህም ደግሞ እንዲህ በይፋ ይወጣል። ሰዎች ባሉበት ክብርሚዶች ባሉበት አንዳንድ አካላቶች ባሉበት ወጥተው እነሱ የዚህ የቃ ልዩ ተሸላሚ እንዲሆኑ ነው። ከዚያም በመቀጠል ደግሞ ከዚህ በፊት በሚገኘው ሳንትል ለእነሱ ቤት ካዘጋጅተን የእነሱን ውጭ ከሸክሙ በኋላ ከዚህ በምናገኘው በቤት ሳንትል ደግሞ በኢትዮጵያ ውስጥ የሚገኙትን አካል ጉዳተኞችን ለመጠ ስንረዳም ደግሞ በተለያየ ረገድ አካል ጉዳት ይታገታል። ይህም አንዳንዶቹ አካል ጉዳት ነው የመጀመሪያ መነሻ ከፍታሉን ሳልቶ ማምጣት ስለማይችሉ ብቻ ቤታቸው ላይ ተቀምጠው ትልቅ ራኒ ይዘው ቤታቸው ተቀምጠው ትልቅ አቅም፣ ትልቅ ፖሊሻን፣ ትልቅ ነገሮችን መስራት ሲችሉ ልቅ እንደኛ ከኛ የተሻለ ጭንቅላት ሚይዘው ብቻ ያሉትን ትምህርት ላይ ስፖንሰር በማድረግ ትምህርት እንድማሩ ሌሎችን ደግሞ የስኪል ያላቸውን ወይም የግል ፍቃድ ያላቸውን እየተለያየ ሙያ ያላቸውን በሙያቸው ተሰማርተው ስራቸውን እንዲሰሩ በሙያቸው ለሌሎችን ደግሞ መነቃቃት እንዲሆኑ ለራሳቸውን ደግሞ ማስገባት እንዲችሉ እንካም ዝግረት እንዲያደርጉ ራሳቸውን እንዲችሉ ራሳቸውን እንዲመሰረቱ ቤተሰብ እንዲያፈሩ ጠቃሚ ዜግ እንዲሆኑ ራሳቸው እንችሉ ራሳቸው ለሌሎች ከዚያም አለፈው ተሻግረው ደግሞ ሲጋር እንደሚጋቡ ቤተሰብ እንዲያፈሩ እንጂ ወድኮ እንዳይቀሩ አካል ጉዳተኛ ላይ ይሰራል። ሌላኛው ደግሞ አካል ጉዳተኛ ሆነው አንዳንድ ቢዝነሶቹን መስራት እየቻሉ አንዳንድ ነገር የግል ብቃታቸውን ተጠቅመው የራሳቸውን ህይወት አሁን ደግሞ በዚህ ዙር የሰው ችግር ስለገባው ሰክሰስ አብዛኛው ሰው የቤት አልባ ስለሆነ ሶ ቤት አደረገው። ከአንድ እስከ ሶስት ቤት ሆነ ኦኬ። ሶ በሚቀጥለው ደግሞ ምናልባት ከአንድ እስከ አምስት ቤት ሊሆን ይችላል ምናምን አናውቅም። ችግሩ ታይቶ ማለት ነው። ሶ በጣም እናመሰግናለን። ሰክሰስ ከእናንተ የሚጠበቀው ትኬቱ መቁረጥ ብቻ ነው። ሰሚራ ቴንክ ዩ ፎር ሰብስክሪፕሽን። ወንድም ካልድን ሰብስክሪፕሽን ስለጋበዝሹ አመሰግናለሁ እህቴ። ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። ዛሬ 30 ነው፣ ኤፕሪል 30 ነው፣ የወሩ መጨረሻ ነው። ስለዚህ ሰብስክራይበሩ መሙላት አለበት፣ ሙሉት። ቴንክ ዩ ሶ ማች ወንድም ካልድን። አሁንም ፎሎ ያላረጋችሁ ፎሎ አርጉ። ሪም የት ሄደሽ ነው አንቺ? ዙዋሪ ነይ። ሪምሻ የሆነ ነገር ላኬ አጣሁሽ። ሪምን አራመቶ ሺህ ያስገቧት። ሌትስ ጎ ጥንት ነው የቀራት ልናስገባት ነው። ሌትስ ጎ ሪምሻ ወር አር ዩ አገኘሽ መልካም አሁን እጣው ይወጣል። እጣው የሚወጣበት ሰዓት ደርሷል። እራት እስኪበሉ ብቻ ነው እየጠበቅን ያለ ነው። እንግዶቹ እራት እስኪበሉ ነው እየጠበቅን ያለ ነው። ባቡ ወይ ሶፊ፣ ገስቱን አስተካክሉ እያለች እሺ። የሁሉም ነው የማይሰራው ዘግቸው ነው ሞዴሬተሮች። ያ ማንም ሰው እንዲ መግባት ይሄ ፕሮግራም እስኪያልቅ ድረስ ማንም ሰው ገስት እንዲገባ ስላልፈለግኩኝ ማኔጅ ገስቱን ዘግቸውን የሁሉንም ሞዴሬተሮች ዘግቸው ነው።

ሚሊዮን ራሱ በቃ እንደቀልድ ሲታይ አሁን ቤቱ ሆነ እና ከላይ የዛ የዛ ያለፈው ጊዜ እኮ በሪም እሷ ለደረሳት እንኳን የደረሳት እሷን ትተሽ በቃል ደግሞ በአጋጣሚ ለሆነ ነገሮች ገንዘብ ከፍላ ከፍላ ምንም በሌላት ሰዓት ላይ እና በቃ ብር በሚያስፈልጋት ሰዓት ነው የደረሳት እና ከቤቱ በላይ ቤቱ ከደረሳት በላይ ሪም በቃ ተደስታለች። እኛ የምናቃት ሰዎች ደግሞ የምታግዝ በጣም በጣም በጣም በደስተኞች ነበርንና፣ እና የምር በቃ የሚታይ የሚጨበጥ እኔ ደግሞ ስፔሻሊ ደግሞ ሰክሰስ ፊዚካሊ ኢትዮጵያ ሆኖ መጥቶ በማየቴ ደግሞ በጣም በጣም ደስተኛ ነኝ። እና በማንኛውም መንገድ በዚሁ አጋጣሚ ሀቡዬ በአንቺ ስም ላግዘው በጣም የሚፈልጋቸውን ነገሮች ፋሲሊቴት ለማድረግ በዚሁ አጋጣሚ ቃል እገባለታለሁ። በደንብ ከሰኞ ጀምሮ የሚፈልጋቸውን ገቨርንመንታል የሆኑ ነገሮች በማንኛውም መንገድ ላግዘው፣ ምክንያቱም ይሄ ትልቅ ነገር የብዙ ሰዎችን ችግር የመፍታት ሂደት ነው። በቅርቡ ኢትዮጵያ ብሔራዊ ሎተሪ አሁን ዲጂታል በስልክ ቀላል በስልክ መንገድ ማድረግ የሚቻልበት መንገድ አምጥቶ አንድ ሰውዬ አምስት ጊዜ ደርሷቸዋል። እንግዲህ ምን ያህል እድለኛ ቢሆኑ በብሔራዊ ሎተሪ ታሪክ አስራ አምስት ጊዜ እዛ ቀርበው ነበር። አስራ አምስት ጊዜ የደረሰው ሰዋል። ደግሞ በጣም የሚገርመው በቃ እንደዚህ ነው አሁን አንዴ ከከፈተ ከፈተ ነው ስለዚህ ሪም እርግጠኛ ነው ልቧን አይተሽ ደግነቷን አይተሽ ቢደርሳትም ምንም ምንም አይደለም መልሳ እኮ ለዚሁ ለእርዳታ ነው የምታውለው ለእሷ ቤቱ ሳይሆን ገንዘቡ ሚ ከደረሳት ምንም አይነት ነገር መንገድ ላይ ሪም ነው ስምሽ ራሱ ማን ነው ሲሉኝ ሪም ብዬ ነው የምተዋወቀውም ሎጥ ሪም ዚ አሁን ድጋሚ የሚደርስ የሪምን ስር በየቦታው ነው የምጠቀመው ማለት ነው። እርምሽን ላውጣልሽ አሁን ራሱ ወላይ ታይቶኛል። አንቺን የሚደርስሽ እያሉኝ ነው እየመጡ አባ ጓጓሁት ሪም ደረሳት አልደረሳት ለመስማት ብቻ ነው ራሱ የጓጓሁት። ይኸው አሁን እራሱ ነው። ኮፒ ሊንክ አርጉ ፕሊስ ዋትሳፕ ላይ ኮፒሊንክ ሊንክ አስደርጊ ተብሎ ተልኮልኝ ነው ኮፒ ሊንክ አርጉ ሪፖርት የሚያደርጉ ሰዎች አሉ ኮፒ ሊንክ አርጉ ትኬት ያልቆረጡ ይሁኑ ምን ይሁኑ አሉ ምቀኞች ሪፖርት የሚያደርጉ ኮፒ ሊንክ አርጉ ፔድ ሰብ ፕሊስ ሁላችሁም አንድ ላይ ኮፒ ሊንክ አርጉ ኮፒ ሊንክ በዚህ ቀን እንኳን ሪፖርት አይደብራችሁ ምን ሆናችሁ ነው ሌትስ ጎ ፋሚሊ ኮፒ ሊንክ ሱሱ ፎሎ በማድረግ ይሄን የመሰለ ብራዚሊያን ሂዩማን ሄር ማግኘት ትችላላችሁ። የምትገኘው በቤሩት ነው። የትም ቦታ ትልክላችኋለች። ወርልድ ዋይድ ናት። ያላችሁበት ድረስ ትልክላችኋለች። ከቤሩት ካታር ድረስ ትካልኝ ነው ለኔ ኦርደር አድርጌ። ሶ ፎሎ በማድረግ ይህን የመሰለ ሀይ ኳሊቲ ብራዚሊያን ሂዩማን ሄር ማግኘት ትችላላችሁ። አሬም ጎልድን ፎሎ በማድረግ ደግሞ ንጹህ የባህሬን 21 ከረንት ወርቅ ማግኘት ትችላላችሁ። ሰክሰስ ፎሎ በማድረግ በ ሁለት ሺህ ብር ብቻ ትኬት ተቆርጣችሁ የቤት ባለቤት መሆን ትችላላችሁ። ወንድም ካልድን ፎሎ በማድረግ ወገናችሁን ማገዝ ትችላላችሁ። ቴንኪ ዩ ሌትስ ጎ። ምን ልክፈት ሙዚቃ? አንድ ራት በልተው እስኪጨርሱ አንሹ እያሉች ነው። ኦኬ፣ እሺ ማለት ነው አይደል? እሺ እድለኛ እድለኛ እድለኛ እድለኛ ማን ነው?